አሳውን ከሰራው ከጨረስኩ በኋላ ማባያ እንዲሆነን ሰላጣ እየሰራው ነው ማለት ነው። ሰላጣችንን በዚህ መልኩ እየተጠቀመ መጀመሪያ እናጥባለን። ያው እንደዚህ እናጥባለን። ሎሚያችንን እናጥባለን። ይህንን እናጥባለን። እንደዚህ ሲማቲማችንን፣ ቃሪያዎቹን እናጥባለን ማለት ነው። እዚህ ቃሪያዎች አሉ ማለት ነው። እነዚህ ቃሪያዎችን እናጥባለን። ከዛ ሰላጣውን ደግሞ በዚህ መልኩ እንደዚህ እናጥባለን ማለት እንደዚህ እናደርግና ሰላጣ እናዘጋጃለን ማለት ነው። ሰላጣችንን ካዘጋጀን በኋላ አሳውን ከምን ጋር እንደምናቀርበው እናያለን ማለት ነው። አሁን በምታዩት መልኩ ሰላጣው እንደዚህ ሙሉ ጨርሼ አቅርቤ አዘጋጃለሁ ማለት ነው። ተከታተሉ እንግዲህ። አሳውን እንደዚህ ከሰራችሁ በኋላ እንታረጋላችሁ፣ እንዲጠብሳ ትጨረሳችሁ። ከዛ ትንሽ ስጎ ትሰራላችሁ ማለት ነው። ሽንኩርት በርበሬ ትንሽ ቲማቲም ከዛ ደግሞ ቃሪያ እዚህ ጋር እንደዚህ የተዘጋጀ ቃሪያ አለ ማለት ነው ይህንን አንድ ላይ ከስጎ ጋር ሚክስ እናደርጋለን ግን አናበስለውም ካደባለቀን በኋላ ከዛ ይህንን እንጨምረዋለን ማለት ነው አሁን እንግዲህ በዚህ መልኩ ደርሶልናል ማለት ነው እዩት እንዴት እንደሚያምር አሳ ጉላሹን እንደዚህ ነው የሚሰራው ማለት ነው